ሀይምዬና ብሩኬ አንድ ቀን ሲቀሩ ማን ነው እንዴ ነው የሚናፍቀው? በጣም ነው የሚናፍቁኝ። እውነት ለመናገር ቅብጠታቸው፣ ጨዋታቸው፣ ልፊያቸው፣ ሁሉ ነገራቸው በጣም ነው የሚናፍቀው። እና ያው ዱባይም በጣም ደስ የሚል ጊዜ ነው ያሳለፉት። ያው አገራቸውም ደግሞ ገብተው እረፍት አድርገው ወደ ስራቸው ተመልሰዋል። ትናንትናም እንግዲህ ደስ በሚል ቪዲዮ ነው የተመለሱት። ሀይምዬም ዱባይ እንደተመቻት ወደ ዱባይ ደግሞ ተመልሳ መሄድ እንደምትፈልግ እና እንደምትኖር ብሩኬ እንግዲህ ፈርዶብታን እያዛገችው ነበረ። ብሩኬም አይቻልም መሆን እዛ መኖር አይቻልም ብለዋል። እውነት ለመናገር ዱባይ ደስ የምትል ሀገር ናት፣ ግን ለመኖር ትንሽ ትከብዳለች። ነገሮች እስኪ ስተካከሉ ምናምን በጣም ብዙ የሚያስፈልጉ ነገሮች አሉ። እንደዚህ እንደምናወራው እንደምናስበው ቀላል ነገር አይደለም። ሰው አገር ላይ ሲኖርና፣ ሀይሚዬ፣ እኔ ውድ፣ ሁሉ ነገር በአገር ነው የሚያምረው። የሚረዳሽ፣ የሚወድሽ፣ የሚሳሳልሽ ብሩኬን የመሰለ ሸበላ ከጎንሽ ስላለ እግዚአብሔርን እያመሰገንሽ ከምትወጁ ሰው ጋራ አገርሽ ላይ ብትኖሪ ነው ደስ የሚለን። እኛም እኛም እንድትለያዩ ስለማንፈልግ ማለት ነው እና እውነት ለመናገር ከትናንትና ወደ የተለቀቀው ቪዲዮ እኔ ቪዲዮ አልሰራውም ትንሽ አማኝ ስለነበረ በጣም ደንግጫለሁ። ሀይሚ ጠፋችስ የሚል ፕራንክ ተደርጎ ነበር። ና እውነት ለመናገር በጣም ደንግጫለው። ፕራንክ ፕራንክ የምታደርጓቸው ሰዎች ግን አንዳንድ ጊዜ እያሰባቸው አድርጓቸው። ምክንያቱም እነሱን ብዙ ወዳጅ እንዳላቸው ብዙ ጥላትም አለባቸው ልጆቹ ና ለእነሱ በር መክፈት ምናምን ነው የሚሆነው እና አንዳንድ ጊዜ ፕራንክ የምናደርጋቸውን ነገር ለይተን ብናውቅ ጥሩ ነው ብዬ አስባለሁ። ፕራንክ የሚያረጓቸው ሰዎች ማለት ነው እና እና ትናንትና ደግሞ ጨዋታቸው፣ ልፊያቸው በጣም ነበር ያሳቀኝ፣ በበለቅ ማለት ነው ልጅነቴ ነው ትዝ ያለኝ እና ብሩኬ ለመግረፍ ትዝን ያለኝ ልጅነቴ እና ቅብጠታቸው ሁሉ ነገራቸው ራሱ በቃ ኦሪጂናል ማለት ነው። እና ሁሉ ነገር በሀገር ያምራል። ዱባይ ደግሞ እየመጣችሁ እየተዝናናችሁ ስራም እየሰራችሁ ለመመላለስ አሪፍ ሀገር ነች። ግን ለመኖር ደግሞ ትንሽ ትከብዳለች። የሰው ሀገር ትንሽ ይከብዳል። ስደት ይከብዳል አደለ? እየኖርንበትም ስለሆነ እዚህ ሀገር ደግሞ ዱባይ ደስ የምትል ሀገር ናት። ሆነን ለመናገር ያው እኔም ስላለሁበት ማለት ነው። ያው ቪዛው ሁሉ ነገር ተስተካክሎ ነገሮች አልጋ በአልጋ የሆኑ ጥሩ ነበረ፣ ግን ትንሽ ትከብዳለች። እና የእኔ ውድ ሀይሚዬ ቀበጧ ከብሩኬ ጋር አገርሽ ላይ ነው እንድትኖሪ እኛ የምንፈልገው፣ እንድትለያዩ አንፈልግም። እግዚአብሔር መጨረሻችሁን ያሳምርላችሁ ማለት እፈልጋለሁኝ። ውድ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበድልኝ ያው እንግዲህ ለድምጼ ጥራት በጣም ይቅርታ። ጉፋን በጣም አስቸግሮኛል። አየሩ ትንሽ ከባድም ስለሆነ እኛ ጋር ዱባይ ትንሽ አሁን አየሩ እየተቀያየረ ስለሆነ ቅዝቃዜው አልቆ ወደ ሙቀት እየገባንም ስለሆነ ትንሽ እየተጣረሰብን ነው ነው የሚባለው፣ እና እንደዛ ስለሆነ ነው። ውድ ቤተሰቦቼ በጣም ተናፍቃቸዋን የቻናል ቤተሰቦች ብዙ ልጆች ጠይቃችሁ ነበር፣ ምን ሆነሽ ነው ቪዲዮ አሰሪም እንዲ ምናምን ብላችሁ የጠየቃችሁ ነበራችሁ እና ትንሽ ስላመመኝ ነው። አሁን ግን እየተሻለኝ ነው፣ እግዚአብሔር ይመስገን ተሽሎኛል። ደህና ነኝ። ያው ትንሽ ድምፄ ግን አልለቀቀኝም። ለድምፄ ጥራት በጣም ይቅርታ እላለሁኝ። ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ፣ አበረታቱኝ።